ሳበር ዜና ፋኖ አድፍቶ በፈጸመው ጥቃት ባለስልጣኑ ተገደሉ። ከባለስልጣኑ በተጨማሪ አንድ የፖሊስ አዛዥም ተገድለዋል። ወዲህ ደግሞ የክልሉ ፕሬዚዳንት አቶ አረጋ ከበደ ፋኖን በጥቂት ወረዳዎችና ቀበሌዎች እንዲደበቅ አደረግ ነው ሲሉ ተደምጠዋል። እንመለስበታለን። መቀሌ ተጨንቃለች። የጌታቸው ቢሮ በደብረ ቡድን ታጣቂዎች ሳይከበብ እንዳልቀረ ተሰምቷል። የመቀሌ ወጣቶች የደብረ ጽዮን እንቅስቃሴ ለምግታት ከየቤታቸው ወጥተው እንደተሰበሰቡ ታውቋል። ነዋሪዎች ከመቀሌና ሌሎች የትግራይ ከተሞች እየሸሹ ወደ አዲስ አበባ እየተሰደዱ መሆኑ ተነግረዋል። በሌላ በኩል ቁርጥ ቀን ሲመጣ ጀኔራሉ ከጌታቸው ረዳ አፈግፍገዋል። ለረጅም ወራት ከደብረ ጽዮን ቡድን ባለመወገን ጸንተው የቆዩት ጀኔራል ታደሰ ወረደም አሁን ላይ አሰላለፋቸውን ቀይረዋል። እናስደምጣችኋለን። በውጭ ዜና ዘገባችን ዩክሬን በሩሲያ ላይ የፈጸመችው ግዙፍ የድሮን ጥቃት ከባድ ጉዳት አስከተለ የሚለውን እናስደምጣችኋለን። ይህ አንድ አፍታ ነው። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ ያደረሳችሁ የተወደዳችሁ የአንድ አፍታ ቤተሰቦች፣ ከአንድ አፍታ ላሆኑ የተደመጡና የተመራረጡ ትኩረት የሚስቡ ሰበር መረጃዎችን አጠናክረን መጥተናል። እንደተለመደው እስከ መረጃችን ፍጻሜ ድረስ አብራችሁን ትዘልቁ ዘንድ ግብዣችን ነው። መቀሌ ተጨንቃለች። የጌታቸው ቢሮ በደብረ ጽዮን ቡድን ታጣቂዎች ሳይከበብ እንዳልቀረ ተሰምቷል። የመቀሌ ወጣቶች የደብረ ጽዮን እንቅስቃሴ ለመግታት ከየቤታቸው ወጥተው እንደተሰበሰቡ ታውቋል። ነዋሪዎች ከመቀሌና ሌሎች የትግራይ ከተሞች እየሸሹ ወደ አዲስ አበባ እየተሰደዱ መሆኑ ተነግረዋል። በሌላ በኩል ቁርጥ ቀን ሲመጣ ጄኔራሉ ከጌታቸው ረዳ አፈግፍገዋል። ለረጅም ወራት ከደብረ ጽዮን ቡድን ባለመውገን ጸንተው የቆዩት ጄኔራል ታደሰ ወረዳ አሁን ላይ አሰላለፋቸውን ቀይረዋል። መቀሌ ውጥረቱ አይሏል። በአዲግራት የተጀመረው መፈንቅለ መንግስት መቀሌን ሊሰለቅጥ አሰፍስፎ ውሏል። ከመቀሌ በ40 ኪሎ ሜትር ርቀት በምትገኘው አዲጉደም ከተማ የደብረ ጽዮን ቡድን ከህዋት ጀኔራሎች ጋር በመሆን መፈንቅለ መንግስት አካሂዷል። በመቀሌም አስተዳደሩን ለማፍረስ መንቀሳቀሱን ተከትሎ ውጥረት አይሏል። በአቶ ጌታቸው የሚመራው የክልሉ ጊዜያዊ አስተዳደርም ይህ ሙከራ በክልሉ አለመረጋጋት በማስፈን ያለውን ችግር እንደሚያባብሰው በመግለጽ ቢያስጠነቅቅም ከጊዜ ወደ ጊዜ ውጥረቱ እየተባባሰ ይገኛል ባለፉት ቀናት በክልሉ ያሉት ታጣቂ ኃይሎች አመራሮች ድጋፍ እንዳለው የሚነገርለት የደብረ ጽዮን ቡድን በተለያዩ አካባቢዎች ያሉ የአስተዳደር ተቋማትን በኃይል የመቆጣጠር አዝማሚያ እያሳየ መሆኑ እየተገለጸ ነው። ይህ ሁኔታም በክልሉ ዳግም ግጭት ሊያስከትል ይችላል በሚል ነዋሪዎች ላይ ከባድ ስጋት የፈጠረ ሲሆን አቅም ያላቸው ወደ አዲስ አበባና ወደ ሌሎች አካባቢዎች እያቀኑ መሆናቸውን ነዋሪዎች ለቢቢሲ ገልጸዋል። በተለይ በአቶ ጌታቸው የሚመራው አስተዳደር የትግራይ ኃይልን ከሚመሩት ወታደራዊ አዛዦች መካከል ዋነኛ የሚባሉት ሁለቱን ሶስት መኮንኖች ማገዱን ካሳወቀ በኋላም ውጥረቱ አይሏል። ዛሬ ማክሰኞ ረፋድ ላይ በምስራቃዊ ዞን የጊዜው አስተዳደሩን የተቃወሙ የሰራዊት አመራሮች ከመሩት እንቅስቃሴዎች ጋር በተያያዘ የአዲግራት ከተማ ጽህፈት ቤት ከጊዜ አስተዳደሩ ቁጥጥር ውጭ መሆኑ ታውቋል። ይህንን ተከትሎ በሰላማዊ ሰዎችና በታጣቂዎች መካከል የተፈጠረ ግጭት ወይም የደረሰ ጉዳት እንዳለ አልተገለጸም። ትናንት ሰኞ የዞኑ ሰላምና ጸጥታ ጽህፈት ቤት ኃላፊ ለአራት ሰዓታት በዶክተር ደብረ ጽዮን በሚደገፍ የጸጥታ ኃይሎች ታስረው ነበር። የአዲግራቱን ከንቲባ ጽህፈት ቤት በቁጥጥር ስር መዋሉን ህወሓት በፌስቡክ ገጹ አረጋግጧል። ይላል ድግራት ከተማ ከንቲባ ሆኖ በምክር ቤቱ የተሾሙት ረዳኢ ገብረ ግዚአብሔር በምስለኔ ግለሰቦች በተሾሙ ሰዎች ምክንያት ጽፈት ቤቱን ተረክቦ አገልግሎት እንዳይሰጥ አድርጎ ቆይቷል፣ በማለት ጽፈት ቤቱ መልሰው መቆጣጠራቸውን ገልጸዋል። የክልሉ ሕዝብ ከሁለት ዓመት በፊት የተካሄደውን ደማፋሳሽ ጦርነት ካስከተለው የገንዘብ የሥነ ልቦናና ሰብአዊ ቀውስ አላገገመም። ቢቢሲ ከክልሉ ማዕከላዊና ምስራቃዊ ዞን እንዲሁም ከመቀሌ ከተማ አስተዳደር በአሁኑ ወቅት ያለውን ሁኔታ በማስመልከት ያነጋገራቸው ግለሰቦች መሪዎቻቸው ወደ ጦርነት እየጎተጎቱ እንዳያስገቧቸው እንደሚሰጉ ይገልጻሉ። በዓዲግራት በመቀሌና በሌሎች አካባቢዎች የሚገኙ ኗሪዎች የፍጆታ እቃዎች ዋጋ መጨመር፣ በገፍ መሸመትና የመረበሽ ሁኔታ እንደሚታይባቸው ይናገራሉ ይገኛሉ። ይህ ስጋት ከክልሉ የሚወጡ ሰዎች ቁጥር እንዲጨምር ማድረጉንም አመላክተዋል። አብርሃም የተባለ የአዲግራት ከተማ ነዋሪ አርሚ 15 ሚሊሻና ተፈናቃዮች የሚገኙባቸው አካላት የከንቲባውን ጽሕፈት ቤት መቆጣጠራቸውን ገልጿል። በከተማዋም ሙሉ በሙሉ ወታደራዊ እንቅስቃሴ እንዳለ በመግለጽ የአስቸኳይ ጊዜ አዋጅ የታወጀ ነው የሚመስለው፣ ከትናንት ሰኞ ጀምሮ ከፍተኛ ወታደራዊ እንቅስቃሴ አለ ብሏል። ይህ ሁኔታ ለሰላማዊ ዜጎች ላይ መረበሽ እንደፈጠረ በመግለጽ በሁለቱም አካላት እየተወሰዱ ያሉ እርምጃዎች የፕሪቶሪያውን ስምምነት በውል የሚያፈርሱ መሆናቸውን እንደሚያምንም ይናገራል ይናገራል። ይህንን ተከትሎ የፌዴራል መንግስት የፈለገውን አይነት እርምጃ ሊወስድ ይችላል። ለትግራይ ድሮኖች ሲያንዣብቡ ሰንብተዋል። ኤርትራ ጋር ያለው ነገር ያመጣው ሲመስለን ቆይቷል። ሆኖም አሁን ባለው ወቅታዊ ሁኔታ የትግራይ የጸጥታ ሁኔታን መንግስት እየተከታተለ እንደነበር ነው የሚሰማኝ ሲልም ለቢቢሲ ተናግሯል። ፋኖ አድፍጦ በፈጸመው ጥቃት ባለሥልጣኑ ተገደሉ። ከባለስልጣኑ በተጨማሪ አንድ የፖሊስ አዛዥም ተገድለዋል። ወዲህ ደግሞ የክልሉ ፕሬዚዳንት አቶ አረጋ ከበደ ፋኖን በጥቂት ወረዳዎችና ቀበሌዎች እንዲደበቅ አድርግነዋል ሲሉ ተደምጠዋል። በአማራ ክልል የፋኖ ተዋጊዎች የሚፈጽሙት የደፈጣ ጥቃት ቀጥሏል። በዛሬ ዕለት በወሎ የደፈጣ ጥቃት ፈጽመው አንድ የወረዳው አስተዳዳሪና የፖሊስ አዛዥ ገድለዋል። ባለስልጣኑና የፖሊስ አዛዡ በፋኖ ጥቃት መገደላቸውን መንግስት አረጋግጧል። ጥቃቱ የተፈጸመው በደቡብ ወሎ ዞን ወረባቦ ወረዳ ነው። በጥቃቱ የተገደሉት የወረባቦ ወረዳ ዋና ዳሪ አቶ ፈንታው ከበደ የወረባቦ ወረዳ ፖሊስ ጽሕፈት ቤት ኃላፊ ዋና ኢንስፔክተር አዲስ ዘመን ፍስሐ ናቸው ተብሏል። የወረዳው አስተዳደር በጉዳዩ ላይ ዛሬ ከሰዓት ባወጣው የሐዘን መግለጫም አመራሮቹ ከነሹፌራቸው መገደላቸውን አረጋግጠዋል። አስተዳደሩ በመግለጫው በስም የጠቀሳቸው አመራሮቹን ቢሆንም ሌሎች አብረዋቸው የነበሩ የመንግሥት አካላት መገደላቸውን አመላክቷል። አስተዳደሩ ጽንፈኛ ሲል የጠራቸው የፋኖ ኃይሎች የወረዳ አመራርና ባለሙያዎችን መንገድ ላይ ደፍጠው ጠብቀው ገድለዋል በማለት ሌሎች ሰዎችንም መገደላቸውን አመላክተዋል። በአመራሮቹ ግድያ ላይ የተፈጸመው የህዝብና የመንግስትን ተልዕኮ ለማስፈጸም ደፋ ቀና ሲሉ የተፈጸመ ነው ሲሉ ገልጾታል። ግድያው ስለተፈጸመበት ሁኔታ ያብራራው የወረዳው መግለጫ የወረዳ አመራርና ባለሙያዎችን መንገድ ላይ ደፍጠው ጠብቀው ገድለዋል በማለት ጥቃቱን በደፈጣ የተፈጸመ መሆኑን አስታውቋል። በአካባቢው በስፋት የሚንቀሳቀሰው የፋኖም በአመራሮቹ ላይ ግድያውን መፈጸሙን አረጋግጠዋል። ጥቃቱ የተፈጸመው በምሬ ወዳጁ በሚመራው አማራ ፋኖ በወሎ ቤት አማራ መሆኑን የተገለጸ ሲሆን ከአመራሮቹ በተጨማሪ በአጃቢነት አብረው የነበሩ የመንግስት ኃይሎችን ገድያለው እያለው ብሏል። አመራሮቹ በጉዞ ላይ ታጅበው የነበረው አድማ ብተናና ሚሊሻ አባላት መሆኑን የሚያመላክቱ መረጃዎች ወጥተዋል። ይሁን እንጂ አመራሮች በተሳፈሩበት አምቡላንስ መኪና ላይ ጥቃቱ ሲፈጸም አጃቢዎች መሸሻቸውን ከስፍራው የወጡ መረጃዎች አመላክታሉ። ጥቃቱን መፈጸሙን ያመነው የአካባቢ ፋኖ ክንፍ አመራሮቹን ከነ አጃቢዎቻቸው መግደሉን ቢገልጽም በምስል ያሳዩት አምቡላንስና የተገደሉትን አመራሮች ነው። አመራሮቹ በተሳፈሩበት አምቡላንስ ውስጥ ተገድለው የሚያሳይ ምስል በማህበራዊ ሚዲያ በስፋት እየተሰራጨ ነው። ወዲህ ደግሞ የክልሉ ፕሬዝዳንት አቶ አረጋ ከበደ ፋኖን በጥቂት ወረዳዎችና ቀበሌዎች እንዲደበቅ አደረግ ነው ብለዋል። አቶ አረጋ ይህንን ያሉት ከአዲስ አበባ ወደ ባህር ዳር ላቀኑ የፓርላማ አባላት ሲሆን ድል ተቀዳጅተናልም ብለዋል። አረጋ ስለ አስተዳደራቸው ለፌዴራል የፓርላማ አባላት በሰጡት ማብራሪያ ከፍተኛ ዋጋ ክፍለን መንግስትን ከመፍረስ ታድገናል ብለዋል። አረጋ ከፍተኛ ዋጋ ከፍለንበታል ባሉት ሕግ ማስከበር አሁን ላይ የፋኖ እንቅስቃሴ በጥቂት ወረዳዎችና ቀበሌዎች ብቻ እንዲወሰን ማድረግ ተችሏል ብለዋል። ጉባኤው ሃይማኖትን ሽፋን አድርገው አብሮነትን ሊሸረሽሩ የሚችሉ ግጭት ቀስቃሽ መልእክቶችን የሚያስተላልፉ አካላትን በጽኑ እንደሚያወግዝ አስታወቀም። የኢትዮጵያ ሃይማኖት ተቋማት ጉባኤ ከሰሞኑ በእስልምናና በኦርቶዶክስ ሃይማኖትን አማኞች ነን ባዮች መካከል የሁለቱ ሃይማኖታዊ አብሮነት እሴት በሚያንቋሽሽ መልኩ በማህበራዊ ሚዲያ የሚለቀቁ አንዳንድ አስተያየቶች እንዳሳዘኑት ዛሬ መጋቢት ሁለት ቀን 2017 ዓ.ም በሰጠው መግለጫ አስታውቋል። ሁለቱን ሃይማኖቶች አስመልክቶ ክብረ ነካዊ መልእክቶችን የሚያስተላልፉ ግለሰቦች ህገ ወጥነትን ከማስፋፋት ተቆጥበው የህግ የበላይነት እንዲያስቀድሙና ከድርጅታቸው እንዲታቀቡ አሳስበዋል። በአማኞች መካከል የሚደረግ ስርዓት የለሽና አንዱ ሌላውን የሚያወግዝ የሚያጠለሽና ክብረ ነክ መሆን ወንጀል ነው ብሏል። በግለሰቦችና በቡድኖች የሚደረግ የሃይማኖት ጥላቻ ንግግሮች የትኛውንም ሃይማኖት ሊወክል እንደማይችልም አመላክቷል። በማህበራዊ ሚዲያዎች የሃይማኖትን ሽፋን አድርገው አብሮነትን ሊሸረሽሩ የሚችሉ ግጭት ቀስቃሽ መልእክቶችን የሚያስተላልፉ አካላት ጉባኤው በጽኑ እንደሚያወግዝም መግለጫውን የሰጡት የኢትዮ የኢትዮጵያ ሃይማኖት ተቋማት ጉባኤ ዋና ጻፊ ሊቀት ጉሃ ቀሲስ ታጋይ ታደል አስታውቀዋል። ሐሳብን በነጻነት የመግለጥ መብትን ተጠቅሞ የሌሎችን መብት መንካት በዝምታ መታለፍ የለበትም ያለው ጉባኤው የሚመለከታቸው አካላትም አፋጣኝ ህጋዊ እርምጃ እንዲወስዱ ማሳሰቡን ካሚኮ ያገኘነው መረጃ ያሳያል። ወቅቱ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንና በእስልምና አማኞች ትልቅ ቦታ የሚሰጠው የጾም ወቅት እንደመሆኑ አማኞች ጾምና ጸሎታቸው ላይ እንዲያተኩሩም የኢትዮጵያ ሃይማኖት ተቋማት ጉባኤ መልእክት አስተላልፏል። ዩክሬን በሩሲያ ላይ የፈጸመችው ግዙፍ የድሮን ጥቃት ከባድ ጉዳት አስከተለም። ዩክሬን 337 ድሮኖችን ተጠቅማ ጥቃት የፈጸመች ሲሆን 91 ድሮኖች ሞስኮን ኢላማ ማድረጋቸው ተነግሯል። ዩክሬን ጦርነቱ ከተጀመረ ወዲህ በመጠኑ ከፍተኛ ነው የተባለው የድሮን ጥቃት በሩሲያ ላይ መፈጸሟ ታውቋል። ዩክሬን በሩሲያ ላይ በፈጸመችው መጠነ ሰፊ የድሮን ጥቃት ቢያንስ 3 ሰዎች ሲሞቱ 18 ሰዎች ደግሞ መቁሰላቸው ተነግሯል። ዩክሬን በ337 ድሮኖች ሩሲያ ላይ ጥቃት የሰነዘረች ሲሆን ከእነዚህም ውስጥ 91 ድሮኖች ሞስኮን ኢላማ ያደረጉ እንደነበሩ የሩሲያዊ ዜና ኤጀንሲ ታስ ባወጣው መግለጫ ያመላክታል። የሞስኮ ክልል አስተዳዳሪ አንድሪ ሲቨሮቭ ለሌት 10 ሰዓት ላይ በተፈጸመው ጥቃት በርካታ ጉዳት መድረሱን አረጋግጠዋል። በመቶዎች በሚቆጠሩ ድሮኖች በተፈጸመው ጥቃትም በርካታ ሕንፃዎች መጎዳታቸውንና በሞስኮ የሚገኝ ኤርፖርት መዘጋታቸውንና የባር ትራንስፖርት መቋረጡን አስታውቀዋል። የሞስኮ ከተማ ከንቲባ ሰርጌይ ሶብያን በበኩላቸው የጠላት ድሮኖች በሞስኮ ላይ መጠነ ሰፊ የድሮን ሰላም ጥቃት ፈጽመዋል። ይሁን እንጂ የሩሲያ አየር ኃይልን ጥቃቶቹን አየር ላይ አምክኗል ብለዋል ከንቲባው። አክለውም በሞስኮ ከተማ ብቻ ሰባት የመኖሪያ አፓርትመንት ሕንፃዎችን በድሮን ስብርባሪ መጎዳታቸውንም አስታውቀዋል። በሞስኮው ሦስት ሕፃናትን ጨምሮ 12 ሰዎች ላይ ጉዳት እንደደረሰም ነው ከንቲባው ያስታወቁት። የሩሲያ መከላከያ ሚኒስቴር የድሮን ጥቃቶቹን አስመልክቶ በሰጠው መግለጫ ሌሊት ላይ ሞስኮን ኢላማ ያደረጉት 91 ድሮኖችን ጨምሮ 337 የድሮን ጥቃቶችን አየር ላይ ማምከኑን አስታውቋል። የዩክሬን የብሔራዊ ደህንነት ቢሮ ባለስልጣን የሆኑት አንድሪ ኮቫሌንኮ በታሪክ ከፍተኛ የሆነ የድሮን ጥቃት በሩሲያ ላይ ተፈጽሟል ብለዋል። የድሮን ጥቃቱን የሩሲያው ፕሬዝዳንት ቭላዲሚር ፑቲን የተኩስ አቁም ስምምነቱን እንዲደርሱ ጫና ለማድረግ የታሰበ ነው ሲሉ ተናግረዋል። ሩሲያ ባለፈው ሳምንት አረብ ከዩክሬን ላይ የፈረንጆቹን 2025 ከገባ ወዲህ ግዙፍ የተባለ የድሮንና የሚሳኤል ጥቃት መፈጸሟ ይታወሳል። ሩሲያ በፈጸመቻቸው መጠነ ሰፊ ጥቃቶች 25 ሰዎች መሞታቸውን የዩክሬን ባለሥልጣናት አስታውቀዋል።